እኔ ኃጢአተኛ ልጅህ ነኝ፣ ጠልቼህ አይደለም ተታልየ ነው በሉት። ደክሞኝ እንጂ ክጄህ አይደለም በሉት። ከቦርሳ ውስጥ ብወድቅም ያንተ ድሪም ነኝ። ከመንጋ ውስጥ ብጠፋም ከበጎች አንዱ ነኝ። ከፊት በኃጢአት ምክንያት ብርቅም፣ ከልቤ ግን አላወጣውም በሉት። የትም ብትወድቁ ያነሳችኋል። ወገኖቼ ሰይጣን ይህን ያህል ከጣለን፣ እግዚአብሔር ደግሞ እንዴት እንደሚያነሳችሁ አስቡት። ወደ ማናውቀው ክብር ነው የሚያደርሰን። እግዚአብሔር እየጠበቀን እኮ ነው እግዚአብሔር። ወገኖቼ፣ ወጣቶቹ እመኑት፣ ሳያሳፍራችሁ እዩት። እግዚአብሔር ማንን አሳፍሮ ያውቃል? አብርሃምን ነው በድህነት ተንከራቶ በባለጠግነት አልመለሰው? ባዶውን ወጥቶ ያዕቆብን በብዙ መንጋና እረኛ በብዙ ልጆች አላመጣው ሙሴን ተመልከቱት። ባዶው ከድሎት ቤት ወጥቶ የሕዝቡ መሪ፣ የመንጋው አስተማሪ፣ የህጉ መጋ የብዙ ራእዮችና ባለጠጎች አላደረገው? ታዲያ የእግዚአብሔር የዚአብር ክኛ ጋር የለም። ወጣቶቹ እምኑት አምልኩትና እምኑት እንጂ እንዳትፈሩ። እኔን እንጂ አትፍራ ብዙዎቻችሁ ፈርታችሁ ኃጢአት እየሰራችሁ እጎነ እናውቃለን።